እውነት ነው። ብዙ እናንተ የምትሰጓቸው ነገሮች በራሳችሁ ልጆች በአክስታ ባጎታችሁ ልጆች በራሳችሁ ወንድሞች ዛቻ፣ በርካታ ሰቆቃ ፈርታችሁም ጭምር ብዙ ነገር ታየሁ አልታየሁ ብላችሁ ልትመጡ ትችላላችሁ። የቀረው ማህበረሰብ ጭምር በዚህ ደረጃ ነው። አስቦም የመጣ የህሊና ይናገራለሁ ብሎ የመጣ ሰው እኛ ትልቅ ክብር አለ ለእናንተ ለመጣቾሁ ሴትም የሃይማኖት አባቶችም ወንዶችም ወጣቶችም እኛ እንመካከር እንዋይ ነው። ከዚህ ወለጠ አጀንዳ የለም። በዚህ በሰላም ዙሪያ መፍትሄ ቢገኝ ስለ አማራ የወጣው ኃይል ጫካ የገባው ስለ አማራ መብት መቆርቆር ከሆነ ምን ችግር አለው? ተወያይቶ መፍታትና ማስተካከል የሚቻልበት እድሉ የለም ወይ ቅድም በስፋት ሀሳብ ስለሄደብን ለምሳሌ ይሄ ማህበረሰባችን ከሁለት ወር በላይ ነው ከዚያ በላይ የውሃ ችግር እንደገባ ታውቃላችሁ። በጋሪ በምን የትም እየቀዳችሁ እያመጣችሁ እንደሆነ ይታወቀ ለምን ይስተካያል ይሄ ማህበረሰብ ይሄ የቅርቡ ነው የምላቸው ማህበረሰባችን ግን መጥቶ የውሃን ችግር የዞኑ መምሪያም እንበለው የወረዳውም አስተዳዳሪ ምን ነው መጥቶ ይሄን ጥያቄ አዳምጦ ከሚለቀቀው በጀት መድቦ ጥያቄው ካልተፈታ ምን ዋጋ አለው? አንድ ሁለት ሰው ህዶ ተደብቆ መጥቶ አረንዳው ዜሮ ሶስት ማህበረሰብ በውሃ ጥም ሞተ፣ ተሰቃየ፣ ተቸገረ ቢል ህዝብ ስብሰባ ወጣ ሲባል ካልወጣ ካላዳመጠው አንተ ምንድነው ብሎ ነው ወኪል ከሌለው የሚያስተባብር የቅብለ መራር ከሌለው ምን ያደርጋል። እኔ አሁን ብዙ ነገር መናገር አይጠበቅብን። በዋናነት ችግሮች እንዴት አድርገን እናስተካክል። ሁሉም መስዋዕትነት ከፍሏል። የጦርነት መጨረሻው ድርድር ነው። ግን ሰው ሳያልቅ ንብረት ሳይወድ ያ ሁሉ ሳይሆን በሰላም መቋጨት እየተቻለ ግን በግለሰቦች ፍላጎት ብቻ ስንት ንብረትና ስንት የስ የድሃ ልጅ ካለቀ በኋላ ድርድር ይደረጋል። ይሄ እርስ በርስ ጦርነት ወንድሙን ወንድሙ እየገደለው፣ ልጅ አባቱን እየገደለ ያለበት ሁኔታ አለው። ይሄ እነሱ አላማ የመጀመሪያው ዓላማ አላማ የነበረው ምንድን ነው? የአማራን ጥያቄ እናስመልሳለን ነው የአማራ ጥያቄ በጣም ብዙ አይነት ጥያቄዎች አሉት። የወሰን ና የማንነት ጥያቄ ያለበት ፍትሃዊ የሀብት ክፍፍል አለበት የባንዲራ ጥያቄ አለበት ወደ ስድስት ሰባት አይነት ጥያቄ አለበት የአማራ እነዚህ ጥያቄዎች የሚመለሱት እርስ በርስ በመዋጋት ነው ነው የነሱ አጀንዳ የመንግስት አጀንዳ ደግሞ እርስ በርስ በመዋጋት በአፈሙስ ሳይሆን የሚመለሰው በጠረጴዛና በውይይት ብቻ ነው ለመደራደር ፍቃደኛ ነኝ አለ መንግስት። ምክንያቱም ጦርነት በመከፈቱ ምክንያት እየሞተ እየደቀቀ ያለው የሰው ልጅ ነው። ጥያቄውም ከሆነ ጥያቄው የሚፈታው በሀገራዊ ምክክር ኮሚሽን በድርድር፣ በውይይት ብቻ ነው፣ በአፈሙዝ አይፈታም ነው። ይህ በመሆኑ ምክንያት የእናንተ ልጆች የኛ ወንድሞች የኛ ልጆች በማያውቁት ባልሰሩት ኃጢአት በለላቸው ከትምህርት ገበታ ታግደዋል። ስለዚህ ያም ይሁን ይህም ይሁን ዛሬ ሁለት ሰው ነገ ሁለት ሰው ነገ ወዲያ ሁለት ሰው እየሞተ ያለው አማራ ነው። አማራ ነው እየተከሰከሰ ከክብሩ እየወረደ እየደቀቀ ያለው። ስለዚህ መንግስት ይህም በወደ በሆነ ሰፍነት ጥያቄው የሚፈታው በሀገራዊ ምክክር ኮሚሽን በድርድር በውይይት ብቻ ነው። በአፈሙዝ አይምፈታም፣ ነው